ፍሬቻ ለአንቺ ቀድጂ ሰፍቼ አስሬዋለሁ። ለልብጣት ሄድና ትመጣና ምናምናም እንደ ፈረንጆቹ ተንሸራታ ቆማ የት መድረክ ላይ ነው ምንሸራታ? ብዙዎች በሳቅ በጨዋታ ይወዷታል። እርሷ ያለችበት ቦታ ድብርትና መከፋት ብሎ ነገር የለም። ብዙ ጊዜ አንዳች የሚያሰባሰብ ነገር ካለ ሁሉ የሙያ ባልደረቦቿ እርሷ የሌለችበት መሰባሰብ ደስ አይልም። እርሷ የቤቱም የጨዋታውም ድምቀት ነችና ካልመጣች ሳቅ ጨዋታው አይደምቅም፣ ሁሉ ነገር አይደራም። ስለዚህ ፍሬቻ የት ነው ያለችው፣ ትምጣ፣ ትጠራ ይሏታል። የሚወዷትና የሚቀርቧት ሰዎች አብዛኛውን ጊዜ በሙሉ ስሟ ሲጠሯት አይሰሙም አይታዩም። ወዳጆቿ ፍሬቻ ብለው ነው የሚጠሯት። ፍሬቻ ወይንም ደግሞ ፍሬህይወት ባህሩ ዛሬ በሕይወት የለችም። ዛሬ አድናቂዎቿንም ልጆቿንም የልጅ ልጆቿንም ትታ ላትመለስ እንዲያው በድንገት ከዚያ ዓለም ድካም አርፋለች። ለመሆኑ እጅግ ተወዳጇን አርቲስት ፍሬህይወት ባህሩን የገጠማት ነገር ምንድን ነው? ሰላም ጤና ይስጥልን የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ የዘወትር ምኞታችን ነው። የላይ አስደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ዛሬ ንጋት አካባቢ እንደው በድንገት ሻወር ወስዳ በረደኝ ብላ ከዚህ ዓለም ድካም ያረፈችውን አርቲስት ፍሬህይወት ባህሩን በተመለከተ ያልተሰሙ ያልተነገሩ ታሪኮቿንና ደግሞ ምን እንደገጠማት በዚህ መሰናዶ ትሰማላችሁ። ናዷችን ፍጻሜ ድረስ አብራችሁን ቆዩና ዝግጅታችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን፣ ክበሩልን። ወልዳ ያደገችው የአራዶች መፍለቂያ ተብለው ከሚጠሩ ሰፈሮች ውስጥ አንዱ ከሆነውና ሌሎች ብዙ አርቲስቶችን ማለትም እነ ጭራቅረሽ፣ ታምሩ ብርሃኑ፣ ናረጎይን አሰፋንና ሌሎችም አርቲስቶችን ካፈራቸው የፒያሳዋ ጣሊያን ሰፈር ነው። ፍሬህይወት ባህሩ የገባት አራዳ ነች። የተጎዳ ማየት፣ የተቸገረ ማለፍ የማትወድ ሆደ ቡቡ ሰው ነች ይሉላታል ወዳጆቿ። ጨዋታና ሳቅ ተፈጥሮዬ ነው። አንዳንድ ጊዜ ደግሞ በሳቅ የጀመርኩትን ጨዋታ በለቅሶ የማሳረግበት ጊዜም አለ። እኔ ሆዴ ቡቡ ነው፣ የተቸገረ ሰው ማየት አልችልም፣ ስትል ትናገራለች። ፍሬዎት ትምህርቷን የተከታተለችበት አጋዚያን ትምህርት ቤት ውስጥ በነበራት ከፍተኛ ተሳትፎ የተነሳ ወራዬ ክፍያ እንኳን እንደማትከፍል ይነገር ነበር። ፍሬዎት በትምህርት ቤት ቆይታዋ እግር ኳስ፣ መረብ ኳስ ከመጫወት በመለስ አክሮባቲስት ሆናም ትምህርት ቤቷን በብዙ መልኳስ አስጠርታለች። እስካውትም ነበረች። ሯጭም እንደነበረች ትናገራለች። እኔ ይህንን ሁሉ ነገር እየሰራው ስሜ ሁሉም ባንድ ወይም ፉል ባንድ እንጂ ፍሬዎት መባል አልነበረብኝም ብላ ራሷ ላይ ስትቀልድ ብዙ ጊዜ ትሰማለች። በሀገር ፍቅር ቲያትር ቤት በ1969 ዓ ም ነበር ለመጀመሪያ ጊዜ በተወዛዋዥነት የተቀጠረችው በወቅቱ ለመቀጠር ከተመዘገቡና ከተወዳደሩ 300 ሰዎች ውስጥ 300 ሰዎች ውስጥ ካለፉት ሰባት ሰዎች ውስጥ አንዷ ሆና አልፋ እንሆ→እነሆ ለረጅም ዓመታት ሀገር ፍቅር ቲያትር ቤት ሰርታለች። ሀገር ፍቅር በተቀጠረችበት ወቅት ገመድ የምታስነቅ አካሏ እንዳሻት የሚተጣጠፍላት አክሮባቲስት እንደነበረችም ይነገርላታል። ምንም እንኳን ወደ ሀገር ፍቅር ውዝዋዜ ለመቀጠር ብላ ብትሄድም ቅሉ ከትንሽ ቆይታ በኋላ ደግሞ ሙሉ ለሙሉ ጭልጥ ብላ ወደ ቲያትር ሙያው ገባችና ሌላ የሙያ መስክ፣ ሌላ የስራ መንገድ ጀመረች። አርቲስት ፍሬዎት በሀገር ፍቅር ቆይታዋም በርካታ ቲያትሮች ላይ ተጫውታለች። ጫወተችባቸው ቲያትሮች ውስጥ አብዛኞቹ ላይ በመሪ ተዋናይነት ስለመሳተፏም ትናገራለች። አርቲስት ፍሬሕይወት ባህሩ በአገር ፍቅር ቆይታዋም ከሰራቻቸው ቲያትሮች መካከል ጥቂቶቹን እንጥቀስ ብንል እንኳን ቀዩ ማጭድ፣ የቀለጠው መንደር፣ ታጋይ ሲፋለም፣ የፕላስቲክ ህንፃ፣ የፊት እድፍ፣ የቆሰሉ ምስሎች፣ ረመጥ፣ ነቃሽ፣ ፎርፌ የተሰኙ ቲያትሮች ጥቂቶቹ ናቸው። ጉድፈላ የተሰኘ ቲያትርም ላይ በልጅነቷ ስለ መሳተፏ ስትናገርም ተደምጣለች። መፈንቅለ ሴቶች፣ አሙራው፣ ጉራማይሌ የተሰኙ ፊልሞች ደግሞ ከፊልም ስራዎቿ መካከል ጥቂቶቹ ናቸው። አርቲስት ፍሬህይወት ባህሩን በብዛት ከህዝብ ጋር ካስተዋወቋት ስራዎች መካከል እያንጓለለና እጅጋየው የተሰኙ ስራዎች ግንባር ቀደሙን ዛሉ። በዚህ ስራዎቿ በህዝብ ዘንድ ያገኘችው ስምና ዝና እጅጉን ሰፊ ነው። አርቲስት ፍሬህይወት ባህሩ ከዚህ በመለስም በተለያዩ ክሊፖችም ላይ ስትሳተፍ ታይታለች። በሀገር ፍቅር ቲያትር ቤት በውዝዋዜ ሙያ ተቀጥራ ኋላ ላይ ደግሞ ለምን ወደ ቲያትሩ መስክ እንዳመራሽ ስትጠየቅ፣ እኔ ውዝዋዜውን የተውኩት ጠልቼው ሳይሆን ከስር ከስር ለሚመጡ ወጣት ተወዛዋዦች ቦታ ልቀቅ ብዬ ነው እንጂ ዛሬም ለመወዛወዝ አሁንም ጉልበቴም አካሌም አልደከመም ስትል ትመልሳለች። አንድ ወቅት ላይ በአገር ፍቅር ቲያትር በብዙ ሰልፍና ድብድብ ይታይ የነበረው የቀለጠው መንደር ቲያትር ላይ ደግሞ እጅግ ብዙ ሰው የሚወዳትና የሚያፈቅራት ሙናዬ መንበሩ በድንገት በመታመሟ ምክንያት እንዲያ የሚወደድ ቲያትር ከሚቆምና ከመድረክ ከሚወርድ ፍሬዎት ትጠራ ተብሎ በድንገት ተጠርታ የቀለጠው መንደር ላይ ሙናዬ መንበሩን ተክታ በድንቅ ብቃት ተሳትፋ ብቃቷን በማሳየቷ የቲያትሩ ድምቀት በመሆን ቲያትሩን ለተከታታይ ሶስት ዓመታት ሳታቋርጥ ሰርታ ስሟን ደው አቁመዋለች። አርቲስት ፍሬህይወት ባህሩ በደርግ ዘመነ መንግስትም ጊዜ በቀይ ኮከብ ጥሪ ዘመቻ ላይም ተሳትፋ ከነ ደራሲ በዓሉ ግርማ ጋር በመሆን ለሀገሯ የሚጠበቅባትን ግዴታ ሁሉ ስለመወጣቷም ትናገራለች። ፍሬህይወት እንደምትለው ከሆነ በቀይ ኮከብ ጊዜ ከነ ደራሲ በዓሉ ግርማ ጋር ባሳለፈችው ጊዜም ፊያሜታ ጊላይ ተብላ በዓሉ ግርማ ስራ ውስጥ የተጠቀሰችው ሳባ የተባለችውን ግለሰብም በአይን ለማየት እድል እንደገጠማት ስትናገር ትደመጣለች። አንድ ወቅት ላይ ወዳጆቿ የ ህዝብ ለህዝብ ጉዞን ተቀላቅለው ወደ አሜሪካ ሲሄዱ እርሷ ደግሞ በሌላ የስራ ድርሻ ላይ ተጠምዳ ስለነበር ከወዳጆቿ ከነን እየታደሰ ተለይታ ወደ አሜሪካን ሀገር ሳትሄድ ስለመቅረቷም ስትናገር ትሰምታለች አርቲስት ፍሬህይወት ባህሩ በህይወቷ አብዝታ የምትፈራው ነገር ሊፍት እንደሆነ በሳቅ አጋጣሚዎቿን እያነሳች ትናገራለች። አንድ ወቅት ላይ ሊፍት ዘግቶባት እንዴት ደንግጣና ሲያስፈራት እንደነበር የተናገረችው ፍሬህይወት ከዛ በኋላ ሊፍት የሚባል ነገር በጭራሽ እንደማትጠቀም ትጠቀምም በብዙ ስጋትና ፍርሃት ውስጥ ሆና እንደሆነ ስትናገር ትሰማለች። ፍሬህይወት በብዙ በጎ አድራጎት ስራዎችም ላይ ከመሳተፏ በመለስ ከዚህ ቀደምም ለአዳማ እግር ኳስ ቡድን የገቢ ማሰባሰቢያ ላይ ተሳትፋ ለቡድኑ እንዲህ ነው የማይባል ትልቅ አስተዋጽኦ ስለማድረጓም ይነገራል። አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ ም እንደ ወትሮ ሁሉ ከጠዋቱ 3 ሰዓት ከ30 ላይ የንጋት ስራዎቿን ጨራርሳ ሻወሯን ወሳስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ነበር እንደው ድንገት ብርድ ብርድ አለኝ ማለት የጀመረችው። ብርድ ብርድ አለኝ ያለችው አርቲስት ፍሬህይወት አፍታም ሳትቆይ ነበር ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ ውስጥ ላትመለስ ላንዴና ለመጨረሻ ጊዜ ያሸለበችው። ይህ እንደዚህ በብዙ ፍቅርና በብዙ ክብር ለሚወዷት አድናቂዎቿ፣ ጓደኞቿ፣ ቤተሰቦቿ እጅጉን ልብ ሰባሪ ነበረ። እየተደዋወሉ ፍሬኳ አረፈች እየተባሉ መርዶ ሲነገራቸው የነበሩ ሁሉ ቀልድ እንጂ እንዲህ ያለ ነገር ተከስቶ የእውነት ነው ብለው አላመኑም ነበር። ይህ ግን እውነት ሆነ። ላትመለስ በድንገት ከዚህ ዓለም ድካም ተሰናበተች። አርቲስት ፍሬህይወት ባህሩ ነገ አርብ መስከረም 23 ቀን 2018 ዓ.ም ከጠዋቱ 3ት ሰዓት እስከ 4 ሰዓት ባገለገለችበት የአገር ፍቅር ቲያትር ቤት የክብር ሽኝት እንደሚደረግላትም ተሰማ። የቀብር ስነ ስርዓቷን ደግሞ ከረፋዱ 5 እስከ 6 ሰዓት በቀጨኔ ደብረሰላም ሰላም መድኃኔ ዓለም ቤተ ክርስቲያን የሙያ አጋሮቿ ወዳጅ ዘመዶቿ በተገኙበት ሁሉ እንደሚፈጸም ነው የተሰማው። አርቲስት ፍሬህይወት ባህሩ በህይወት ዘመኗ የሁለት ሴት ልጆች እናትና የልጅ ልጅ ስለማየቷም ይነገራል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለአርቲስት ፍሬህይወት ባህሩ ነፍስ ሄራልን፣ ለቤተሰቦቿ ለወዳጅ፣ ለዘመዶቿ በሙሉ ደግሞ ፈጣሪ መጽናናትን ይሰጥ ዘንድ ተመኘን። እናንተም ስለተከታተላቸውን ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።